አደራህን ጠብቅ ሲሉ አቡነ ሕርያቆስ መልእክት አስተላልፉም። አንደኛ ጢሞቴዎስ ምዕራፍ ስድስት ከቁጥር ሀያ ላይ ያለውን ቃል በቅዱስ ያሬድ ዜማ አስማምተው ይቤሎ ማቴያስ እቀማይ ጸንተከ አደራህን ጠብቅ ሚለውን መልእክት አስተላልፈዋልና አደራ መጠበቅ የአንድ ሰው ወይንም የጥቂት ሰው ብቻ ሳይሆን ሁላችንም አደራችንን እንድንጠብቅ የቤተ ክርስቲያናችን አምላክ ይርዳን የብፁ አቡነ ኤልያስ ያረጋዊ አባታችን መልእክት ልዩ እንቁ ቤተ ክርስቲያን ናት የኢትዮጵያ ቤተክርስቲያን በአለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በአለም ላይ እንቁ ናት ይህንን እንቁ በክብር መያዝ አስፈላጊ ነው እንቁ እንዳይዝግ ወርቅ ናት እንቁ ናት ቤተክርስቲያናችንን ፓስተር ቸሬ ስለ ኦርቶዶክስ ቤተ ክርስቲያን ይህንን ተናገረ። አሁን ይሄንን ነው እያልኩ ያለሁት። ይሰበካል ወንጌል፣ የሚሰብኩ ክርስቶስን የሚሰብኩ እኔ እዚህ ሰው መዝሙር ካለ ኢየሱስ እኮ አይደለም የሚዘምረው እኮ ኢየሱስ ለምሳሌ መስበክ ምንድን ነው? ቆሞ መናገር ነው። ይኸው የእናንተ ልጅ ነው የሚዘምረው፣ የእናንተ ልጆች ናቸው የሚዘምረው። አሁን እነዚህ ሰዎችን ወንጌል አይሰብኩም ለማለት ትንሽ ከባድ አይሆንም? የተወዳቸው የሰዎቻችን በዛሬ መረጃችን በስፋት የምንቃኛቸው ጉዳዮች ናቸው። ይበልጥኑ ከአዲስ አበባ ሀገረ ስብከት ጋር በስፋት የምናቀርብላችሁ መረጃ አለም በቀጥታም ወደ ዝርዝር ትንታኔዎቻችን እናምራል። በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስኪኛ ጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። ወላዲተ ቃል እማምላክ አቅራይ የተማ አዲተ ምሕረት ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሣእ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክብራት ቤተሰቦቻችን የዛሬ መረጃችንን በስፋት የምንቃኘው ከአዲስ አበባ ሀገረ ስብከት ጋር በተገናኘ ነው። በቀጥታ እንግዲህ ወደ መረጃችን እናምራለን በቅድሚያ ዲያቆን ሄኖክ ኃይሌን ተከታትለን እንመለስ። አምስት መቶ ሰባ ጊዜ ሙሴ ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ጋር እየተነጋገርክ እንዴት ይርባሃል? ነው ፋታ አኳ አይሰጥም። አሁን ቅዳሴ እያስቀደሳችሁ ቅዳሴ መሀል ላይ ይርባችሁም እኮ ለዛች ቅጽበት። እኛም እናውቀዋለን እኮ መንፈሳዊ ተመስጦ ስትሆን ከእግዚአብሔር ጋር ስትተሳሰር፣ የነገረ መለኮት ሰዎች ፈንዳሜንታል አታችመንት ወይም ሲሪዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ሲተሳሰር ምግብ ትዝ አይለውም ሌላ ዓለም ላይ ነው ያለው። ስጋው ጸጥ ይልና ነፍሱ ብቻ ትለመልማለች፣ አክቲቭ ትሆናል። ስለዚህ ከእግዚአብሔር ጋር ስትተሳሰር ምግብ መቼ ትዝ ይላል? አርባ ቀን አርባ ሌሊት የጾመው ሙሴ ቁጭ ብሎ ሆዱን እያሸ ረሃብ እያሰብ አይደለም፣ ከእግዚአብሔር ጋር ነበረ። አሁን እኛ ሚርበን ከማን ጋር ስላልሆንን ነው፣ ከእግዚአብሔር ጋር ስላልሆንን ሰዓት እያየን እንጾማለን። የዛሬው ቀን ደግሞ አይሄድም እንላለን። ከእግዚአብሔር ጋር ስትሆን ግን ሰዓቱ ትዛይለን ሰይጣን እንግዲህ ሁሌ እባብ እየሆነ አይመጣም። ይህን መጠበቅ አለባት። ስልት ይቀይራል። የተነቃ ነገር አይደግም አይደለ? ሁሌ እባብ አይሆንም። ወደ እኛ ሲመጣ በጓደኞቻችን ይመጣል፣ በዘመዶቻችን ይመጣል። አሁን አንቺ እንደው በእውነት እግዚአብሔር ንግ እየጠበቅሽ እንዲህ ቤተ ክርስቲያን እየተመላለሽ እየጾምክ እየጸለይክ እያስቀደስክ እየቆረብክ አሁን እንዲህ መሆን ነበረብህ፣ እንዲሁ እግዚአብሔር እኮ እንደው ብሎ ከእግዚአብሔር ያጣላናል። ሰይጣን ነው ሰይጣን ነው ከእነዚህ ሰዎች ጋር ሆኖ እየተናገረ ያለ እኛ የሰለስቱ ደቂቅ እምነት ነው ያለን። የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል፣ ባያድነንም ግን ላቆምከው ምስል አንሰግድም። ባያድነንም ተመልከት፣ እኛን ስላላዳነን አዳኝ አይደለም እንዳትላ። እውነተኛ እምነት ማለት ኮንዲሽናል የሆነ ነገሮች፣ ሲመቻችሁልህ እግዚአብሔር አለ ነገር ሲበላሽብህ በዙፋን የለም የምትል ከሆነ አንተ በእግዚአብሔር አታ ከእግዚአብሔር ጋር ያለን ቁርኝነት ምን መምሰል እንዳለበት ዲያቆን ሄኖክ ኃይሌ በስፋት ገልጦልናል። ወደ ቀጣዩ መረጃችን እናምራል። በቀጣይ በቀጥታ የምናገኘው ከዚህ ከአዲስ አበባ ሀገረስብከት ጋር በተገናኘ ያለው ነው። እንደምናስታውሰው ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በቅዱስ ሲኖሮስ ምልዓተ ጉባኤ መመደባቸው ይታወሳል። የ2017 የወርሃ ግንቦት የቅዱስ ሲኖሮስ ምልዓተ ጉባኤ ውሳኔ የተለያዩ ውሳኔዎችን አስተላልፏል። ብፁዓን ሊቃነ ጳጳሳትን፣ ጠቅላይ ስራ አስኪያጅ ብፁዕ ጸሐፊ መድበዋል። እንዲሁም ሀገረ ስብከትን ደግሞ የአዲስ አበባ ሀገረ ስብከትን አቡነ ሕርያቆስን አድርጎ መሾሙ ይታውሳል። ይህንን ተከትሎ እንግዲህ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሆነዋል። በርካታ ሊቃነ ጳጳሳት ታድመውበታል። እስኪ እሱን ሙሉ ተካትለን እንመለስ። ዛሬ ግንቦት 26 2017 ዓ.ም ጸሎተኛው ባሕታዊ ሊቁና ተወዳጁ አባታችን ብጹሕ አቡነ ሕርያቆስ የሀድያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከሰላሳ በላይ ሊቃነ ጳጳሳት ታጅበው ወደ አዲስ አበባ ሀገረ ስብከት ሲገቡ የስምንቱም ክፍላተ ከተሞች ኃላፊዎችና ልዩ ልዩ ሠራተኞች እንዲሁም ከ258 በላይ አብያተ ክርስቲያናት አስተዳዳሪና ጸሐፊዎች በተገኙበት አቀባበል ተደረገላቸው። በዕለቱም ወረብና ቅኔ ቀርቧል። በዕለቱም ጸሎተኛው ባሕታዊው ሊቁና ተወዳጁ አባታችን ብፁዕ አቡነ ሕርያቆስ የሀድያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲህ በማለት መልእክት አስተላልፈዋል። ሊቃውንቱ በዝማሬ ሲነግሩን እንደነበረው በዚህ ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ ስድስት ከቁጥር 20 ላይ ያለውን ቃል በቅዱስ ያሬድ ዜማ አስማምተው ኢቤሎ ማቴያስ እቀማይ ጸንተከ አደራህን ጠብቅ ሚለውን መልእክት አስተላልፈዋልና አደራ መጠበቅ የአንድ ሰው ወይንም የጥቂት ሰው ብቻ ሳይሆን ሁላችንም አደራችንን እንድንጠብቅ የቤተ ክርስቲያናችን አምላክ ይርዳን። ዛሬ እዚህ ጋር ቆሜ ከመናገሬ በፊት ብዙዎቻችሁ እንደምታውቁት እናንተ የተቀመጣችሁበት ስፍራ ሆኜ ብዙ ሊቃነ ጳጳሳትን ተቀብያለው ሸኝቻለሁ። ይሄ የአዲስ አበባ ሀገረ ስብከት ጠባይ ነው። እና ምን ለማለት ፈልጌ ነው? ከእኛ በፊት ብዙ ሰዎች ነበሩ። ከኛ በኋላም ብዙ ሰዎች ይመጣሉ። በተሰጠን ልክ በተሰጠን ኃላፊነት ቤተክርስቲያን የጣለችብንን መንፈሳዊ ኃላፊነት እና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁኝ ከዚህ በኋላ ብዙ የምንገናኝባቸው መድረኮች ስለሚኖሩ ከኔጋ በቀጣይ ብዙ እንነጋገራለን። በመቀጠልም በጸሎተኛው በባሕታዊው በሊቁና ተወዳጁ አባታችን በብፁሕ አቡነ ሕርያቆስ የሀድያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ጋባዥነት ታላቁና አንጋፋው አባታችን ብፁሕ አቡነ ኤልያስ የስዊድንና አካባቢው ሊቀ ጳጳስ ሁሉንም ሊቃነ ጳጳሳት ወክለው እንዲህ በማለት መልእክት አስተላልፈዋል። ኑ፣ ታቦተ መንፈሳዊ መንፈሳዊ ቤት ለመሆን ተሰሩ። ይሄ እንደ ግዝት ነው የተላለፈው። እንደ ትምህርትም ብቻ ሳይሆን እንደ ግዝት ነው። መንፈሳዊ ቤት የሆነ ሁሉ ወንድሙን ይወዳል፣ ወንድሙን ያከብራል። ከወደደው አያማውም። ከወደደው አይሰርቀውም። ከወደደው በክፉ አይመኛውም። እኒህ በዛሬው ቀን በዚህ አደባባይ ልናጅብ የመጣነው ሊቃነ ጳጳሳት ሊቃውንት ሁሉ አባታችን ስራዎት የተባረከ ይሁን ለማለት ነው። ስለዚህ አጋባቴ አሌሉስ በማንኛውም በዓለም ቋንቋ ይነገር እንጂ እምነት ቤተ ክርስቲያን ምስጢሩ አንድ ነው። ቋንቋ አንድ ነው። እስወሳችሁ ተዋደዱ። አባታችንን ከወደዳችኋቸው አታሟቸውም፣ አትሰርቋቸው። ፍቅር አይሰርቅም አያማም። በቀጥታ የብፁዓን አባቶችን እስኪ ሙሉ ድምፅ በድጋሚ ላስጀምጣቸው። እናንተ እውነተኞች ከሆናችሁ አባታችን አይሳሳቱ እናንተ እውነተኞች ልጆች ከሆናችሁ አባታችሁን ታስከብራላችሁ፣ እናንተም ትከበራላችሁ። ቅዱስ ጳውሎስ ለፈላስፎቹ ትልቅ ትምህርት ነው ያስተላለፈው፣ ተለወጡ። ሳይለወጡ መለወጥ አይቻልም። እኛ ሳንለወጥ ክርስቲያኑን ለመለወጥ አንችልም። እኮ እንዴ ምን ተነ ምን ተንብላለ ነፍስ ይላሉ ሊቃውንት። ይችን ቤተ ክርስቲያን ምን እንበላት? ምን እንበላት? ስለዚህ እናንተ ከተለወጣችሁ ምንም ችግር የለም። የእምነቱ መሪዎች የአብያተ ክርስቲያናቱ መሪዎች ከተለወጣቸው አባታችን ምንም ስራ የላቸውም። ይባርካሉ ዝም ብለው ቁጭ ብለው ልጆች የተባረካችሁ ሆኑ እያሉ ስለዚህ ባጭሩ፣ አላበዛም። እናንተ ተለወጡ። እናንተ ከተለወጣችሁላቸው አባታችን ብዙ ስራ አይኖራቸውም። ቡራኬ ብቻ ነው ይሄ የሚኖራቸው። ስማችንም የምንለውጥ ልዩ እንቁ ቤተክርስቲያን ናት። የኢትዮጵያ ቤተክርስቲያን በዓለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በዓለም ላይ እንቁ ናት። ይህንን እንቁ በክብር መያዝ አስፈላጊ ነው። እንቁ እንዳይዝግ ወርቅ ናት፣ እንቁ ናት። ቤተ ክርስቲያናችንን የእንቁ እንዳይዝግ ወርቁ እንዳይበላሽ፣ ወርቁ ዝገት እንዳያገኘው እኛ ተጠንቅቀን ይችን እንቁ ወርቅ የሆነችውን ባለታሪክ ቤተ ክርስቲያን የኢትዮጵያ ሀገራችን አምድ የሆነችውን አምድ ነው። አሁን ይሄ ህንፃ ትልቅ የተሸከመው አምድ አለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለኢትዮጵያ እንቋ አምድ ናት። ስለ ሥነ ጽሑፏ ቋንቋ፣ ፊደሏ ዓለም የሚያደንቃት ናትና፣ እባካችሁ ይህንን ዓለም የሚያደንቃትን የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ስሟ የከበረ የገነነ ሁኖ በዓለም ላይ እንዲኖር እንትጋ፣ እንስራ። የሰላም አምላክ ሰላሙን ይላክልን። ስማችንን የከበረ ያድርግልን። የቤተ ክርስቲያናችን ስም የከበረች ቤተ ክርስቲያናችን የከበረች ናት። አሁንም ደግሞ እናክብራት፣ ከፍ ከፍ እናድርጋት። በዓለም ላይ የገነነች የታወቀች እንድትሆን የልውሉ እግዚአብሔር ፈቃዱ ይሆንልን። ብዙ አቡነ ኤልያስ የስዊድንና አካባቢው ሀገረ ስብከት ሊቀ ጳጳስ አረጋዊ አባት ናቸው። ብፁ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው መግባታቸውን ተከትሎ በተደረገላቸው የአቀባበል መርሃ ግብር ላይ ያስተላለፉትን መልእክት ነው ለእናንተ ያስደመጥኩት። ወደ ቀጣይ መረጃ እናምራ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አምድ ናት፣ ምሰሶ ናት፣ ታላቅ ሀይል ናት፣ ለኢትዮጵያ ሞገስ ናት ሲሉ ነበር ብፁ አባታችን አቡነ ኤልያስ። ፓስተር ቸሬ ይደግመዋል። ከሎዛ ሚዳጋ በነበረው ቆይታ ደግሞ አንድ መዝሙር ነበረ፣ ኑ በብርሃኑ በብርሃኑ በጣም ደግሞ ደግሞ አሁን ደግሞ ገብረ ዮሐንስ ስለ ኢየሱስ የዘመራቸው መዝሙሮች ኢየሱስ ክርስቶስ የሚል መዝሙር አለው እና አቤል መክብብ እሰማችኋለሁ በጣም ወዳቸው መዝሙሮች አሉት። እሱ ሁሉም ያልፋል የሚል አንድ መዝ ሁሉም ያልፋል እግዚአብሔር ያሳልፋል ጣጣም ነው ተች የሚያደርገኛል። በጣም ብዙ ዘማሪዎች አሉ። በጣም እነ ቴድሮስ እነ ቴድሮስ አሉ፣ በጣም ፌመስ። አሁን ግን በቃሉ ሞባይል ላይ ያለኝ ሰው ቆሞ ሌላ ምን ያወራል? ምንድን ነው የሚሰበከው ሌላ ከሱ ውጭ መሰበክም የለበትም። እውነት ለመናገር ግን እንዳልኩ የሚሰበክባቸው ቤትዶች እና መንገዶች ምናምን የተለያዩ ናቸው። አሁን ይሄንን ነው እያልኩ ያለሁት ይሰበካል። ወንጌል የሚሰብኩ ክርስቶስን የሚሰብኩ እኔ እዚህ ሰው መዝሙር ካለ ኢየሱስ እንኳ አይደለም የሚዘምረው እ ኢየሱስ ለምሳሌ መስበክ ምንድን ነው ቆሞ መናገር ነው እ ይሄው የእናንተ ልጅ ነው የሚዘምረው የእናንተ ልጆች ናቸው የሚዘምረው አሁን እነዚህ ሰዎችን ወንጌል አይሰብኩም ለማለት ትንሽ ከባድ አይሆንም? ወንጌል ያስፈልጋል። ወንጌል ብርሃን ነው። እዚህ አንድ ቤት ውስጥ ቁጭ ብለን ፓስተር ቸሬ ነው ይህንን መልእክት ሲያስተላልፍ የነበረው። በጣም ብዙ ሀሳቦችን አንስቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌሎች ቤተ እምነቶች ምስክር የሚያሻት ባይሆንም ግን ደግሞ መጥተው ሲናገሩ ኦርቶዶክስ ትክክል ስለመሆኑ አንዱ ማሳያ ስለሆነ ደስ ያሰኛል የሚለውን መልእክት ለማስተላለፍ ነው። ወደ ቀጣይ ምረዛችን እናምራል። መምህራችን እንዲህ ይላሉ፦ እንደ ወጣትነት መልክን እያሳመረ ህሊናን የሚገድል የለም። እንደ ወጣትነት ውበት እየሰጠ ምግባር የሚያበላሽ የለም። እንደ ወጣትነት ህይወትን ካልገዙበት በስተቀር እንደ ወጣትነት ብዙ ዋጋ የሚያስከፍል በምድር ላይ ከሱ የበለጠ ዘመን የለም። የአባትን ገመናን እየሳቅን ነው የቸረቸር ነው። የሽማግሌውን ገመና እንዲህ እያደረግን ቸረቸር ነው። የካህናትን ገመና እንዲህ እያደረግን አወጣ ነው። የት ቢባል ሰይጣን ባመቻቸው በጥሩ ሶሻል ሚዲያ አሁን ሰውን ማማ ድሮ ነውር የነበረ በደንብ አርገን ሰለግ ነው እየጻፍ ነው፣ በቪዲዮ እየለቀቅ ነው። ደስ እያለን የሰይጣንን ስራ በደንብ አርገን አቀላጠፍ ነው። ወንድሞቼና እናቶች እያንዳንዱ ሰው ቁጭ ብሎ ቤቱ በዓለም ላይ የወንድሙን የአባቱን የእናቱን ገመና ይቸረጭ። አሁን ሞባይሎቻችን ሳናይ በምንም አንውልም፣ ግን ሂዱና እዩ የራሳችሁን ቲክቶክ እዩ፣ አገላጣችሁ ስታዩ ብዙ ፎሎወር ያለው በስማ አብሎ ሲጀምር አይደለም ስድብ ሲኖረው ማን ነው ይሄን የሰጠው? ወጣቶች በደንብ አስቡ። ይሄ ዘመን አደገኛ ዘመን ነው። የማንከባበርበት ዘመን ላይ ደርሰናል። አባቶችን የማናከብርበት ዘመን ላይ፣ ንቀን የምንሄድበት ዘመን ላይ ደርሰናል። ግን አንጠቀምም፣ የምንጠቀም እንዳይመስላችሁ። በሰፈሩት ቁና መሰፈር አይቀርም። ሽማግሌውን አክብሩ። ሽማግሌ ሲያልፍ ከተቀመጣችሁበት ቦታ ብድግ ካህን ሲያልፍ አክብሩ ከተቀመጣችሁበት ቦታ ከፍ በሉ። ሽማግሌን ያከበራችሁ እንደሆነ እግዚአብሔር እናንተን ያከብራል። ነገ ሽማግሌ የምትሆኑት እናንተ ስለሆናችሁ በትምህርታችሁ ላይ እግዚአብሔርን ፍሩ። ነጋዴዎች፣ በንግዳችሁ ላይ እግዚአብሔርን ፍሩ። ባለሥልጣናት፣ በሥልጣናችሁ ላይ እግዚአብሔርን ፍሩ። የእግዚአብሔርን ሕዝብ ነው የምትቀልቡት። በመምህር ይቅር ባይ እንዳለ የተሰጠ ትምህርት ነው ቅንጭብ አድርጌ ለእናንተ ያስደመጥኩት ሀሳብ ነው። የመጨረሻችን እንዲሆን ብዬ ማስበው መምህር የንታ መዝገበ ቃል ገብረ ሕይወት እንዲህ ይላሉ። እውነት አንቆምም፣ እውነት አሸናፊ መሆኑን ራሱ አናውቅም እኮ። በውሸት ተድበስብሰን ማለፍ የምንፈልግ እኮነን። ለዛ እኮ ነው እያንዳንዳችን ስራ ስንሰራ ምን ማለት እንጀምራለን? ቁረቡ ስንባል አይ ስራዬ ከቁርባን ጋር አብሮ አይሄድም ማለት እንጀምራለን። ማለት አየህ ቁርባንህ ጋር አብሮ የማሄድ ስራ ክርስትናህ ጋርም አብሮ አይሄድም። ልንገረ ከመዘከር ጋርም አብሮ አይሄድም። ልንገረ ወንደ ክርስትና ለማስነሳትም አያበቃ። ለቁርባን ካላበቃ ስራ ውንብድና ነው ማለት። ለቁርባን ካላበቃ አጭበርባሪነት ነው። አጭበርባሪ ክርስቲያን የለማ አየ ይው ማንቴቅል ፋሬ እንመዘናለን፣ ቀለን እንገኛለን። ተለሱ ነቂቅ፣ በአቋም ጸኑ። አሁን ይሄው የሚፈተኑበት ጊዜ እንደሆነ አወቁ። ወደ እግዚአብሔር ቀርበዋል እንዴ። ምን አሉ? ሰማይ ምድሩ ለፈጠረ ለሱን ሰግዳለን አሉ። ይሄው ወጣቶች እስኪ በደንብ ይሄን አቋም ያዙ። እስኪ ይሄው ሰንበት ተማሪዎች፣ እህቶቻችን፣ ወንድሞቻችን ይህን አቋም ማትይዙ ለምንድን ነው? መብረክራክ ይታይብናል። ይህ አቋማቸው በቃ ጽኑ ነበር አቋማቸው። ከዚያ በኋላ እሳት አንድዷል። ከኔ እጅ ማን ያድናቸዋል አለ እረ እኔ ወጣቶች ይመለሳሉ መሰላችሁ። ጭራሽ ጭራሽ ወይ ፈቀጭ እሳት ይንደል ብሎ ሲያዘው ሁሉም ምንም ሊያስፈራራ ማለት ነው። እረ የለም ከእኔ እጅ ማን ያድናችኋል? አለ። ጥያቄው አይ የምናመልከው አምላክ ከአንተ እጅ ያድነናል አሉና፣ የሚገርመው ሁለተኛው አባባላቸው ነው። ምን ይላል? ባያድነንም አንተ ላቆም እኮ ምስል አንሰግድም አሉ። ያድነናል ብቻ እኮ አይደለም መሞታችንን ቢወድና ቢፈቅድ ራሱ አንሰግድም ነው አድነን ማለት እኮ የማይችል ነው ማለት እኮ አይደለም። እግዚአብሔር አይችልም የሚባል እምነት የለንም እኛ። ሁሉ ቻይ ነው። ይኸው ሰማይን ያለ ባላ ያቆመ ምድርን በውሃ ላይ እንደ አረንጓዴ ዘረጋ ችሎታ አይደለም ይሄ? ፀሐይን በምስራቅ ያወጣል ወደ ምዕራብ ይልካታል፣ ብርሃናትን ያመላልሳል፣ ማያትን ያፈሳል፣ ነፋሳትን ያነፍሳል። ችሎታ አይደለም ይሄ? ይሄን የሚችልን ይህን ከሳት ሊያድን የሚችል እርግጠኛ ነው፣ እኛም እርግጠኞች ነን። ነገር ግን እንድንሞት ቢወድስ ይቻላል ለዚህ ነው ሰለስቱ ደቂቅ ያድነናል፣ አሉና ባያድነንም። ተመልከቱ፣ ባያድነንም እንኳ በቃ እኛ እንድንሞት ቢወድስ ሰማዕታትን እኮ እንዲሞት እኮ ወደደ እግዚአብሔር እኮ ይሞቱ እኮ፣ ተፈለጡ፣ ተቆረጡ፣ በእሳት ተቃጠሉ፣ ታረዱ፣ ደማቸው እንደቆረ ፈሰሰ። እንዲህ ሲሆን እግዚአብሔር ዝም አለ። ስለማይቻል አይደለም፣ ይቻላል። ነጥቆ ያወጣቸውም አሏ ከእሳት ታዲያስ፣ ብሌቶቹን አድኗቸዋል እኩሌቶቹ እንዲሞቱ ፈቅዷል። ለሚ ካላቹ እንዲሞቱ የፈቀደ መከራቸውን ለምን ወደደ እግዚአብሔር ካላቹ ፍቅራቸው ነው እኮ። ስለዚህ ፍቅር አይደለም ይሄ መከራ የሚቀበሉ አዎ፣ ይሄንን ፍቅር ማቋረጥ አይፈልግም እሱም። እኮ ፍቅራችንን የምንመሰክረው በመከራ መሰከረው በመከራ ነው እና ባያድነንም እንኳ አንተ ላቆንኮ ምስል አንሰግድም። አቋማቸው ሶስቱም ተመሳሳይ፣ ሶስቱም ተመሳሳይ ወገኖቼ በቤተ ክርስቲያን ውስጥ ተመሳሳይ አቋም፣ ተመሳሳይ ሐሳብ፣ ተመሳሳይ ልብ ሊኖረን ይገባል። አሁን በዚህ ዘመን የለመድ ነው ተመሳሳይ ልብስ መልበስ፣ ተመሳሳይ ምግብ መብላት። በቃ እንዴት ነው የለመድ ነው ተመሳሳይ ነገር ማድረግ። እሱ አይደለም ተመሳሳይ ልብ በቃ። በአንድ ደብር የምትደራደሩ ምዕመናን እንኳ ይለያያል። በአንድ ደብር የሚያገለግሉ ካህናት እንኳ ይለያያል። ማን አመጣው መለያየትን? በአጽናፈ ዓለም ይጠባ አሃዱ ሥጋሁ አንዱን ስጋ ኢየሱስ ክርስቶስን የሚሰው ለምዕመናን የሚያቀብሉ ካህናት እንኳን በልቡናቸው ወደ እግዚአብሔር መቅረብ ካልቻሉ መለየታቸው የማይቀር ጉዳይ ነው። እውነት ናቸው። ክርስቶስ አንድ ነው፣ ማንከፈለው ከፈለው ካህናት ሲከፋፈሉ ክርስቶስን እየከፈሉት ነው። በእነሱ አረዳ ከፍለው ያመልኩታል። ይሁ ዘረኞች ሲሆኑ ምዕመናን ክርስቶስን ይከፍሉታል። እሱ አይከፈልም? ለዘላለም አንድ ነው። እኛ ነው የሚቀርብን። የንታ መዝገበ ቃል ገብረ ሕይወት ናቸው ይንን መልእክት ያስተላለፉት። እጅግ በጣም የሚወደዱ የቤተ ክርስቲያናችን ሊቅ ናቸው። የተወዳቸው ኦርቶዶክሳውያን፣ የዛሬ መረጃዎቻችን ይህን ይመስላሉ። መረጃውን ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁን እንዳይዘነጋ እያልን ተስነባበት። ያሮሲ እናንተም የኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ አንድ አምላክ አሜን።